ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እንደምንዋላችሁ የግንቦት 15 ቀን 2017 ዓም ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ ብሬያችሁ ቆያለው። በቅድሚያም አርዕስቶቹ እናስቀድም። ሸዋ ላይ ዛሬ በታላቅ ድል የታጀበ ተጋድሎ ተካሂዷል። ጃማ ወንዝ ዳር የተገኘው የፋኖ ድል ምን ይመስላል የሚለውን በዜናችን እናስደምጣችኋለን። የባዴ ሚሊሻና አድማ ብተና በጅምላ እየፈረሰ ነው። ባለፉት ሁለት ሳምንታት ብቻ ከ290 በላይ የሚሊሻና አድማ ብተና ከካምፕ ወጥቶ ፋኖን የተቀላቀለበት ብልጽግና ዛሬ ደግሞ 23 አባላቱ ፋኖን ተቀላቅለዋል። ዝርዝር መረጃውን ከዜናችን ተሰሙታላችሁ። የአማራን ሕዝብ ጥያቄና የህልውና ትግል የካደው የአሜሪካ ኤምባሲ መግለጫ በዲፕሎማቲክ ማህበረሰቡ ዘንድ ወቀሳና ውዳሴ ይቀርቦበታል። በመግለጫው የተካተቱትን ነጥቦች አስመልክቶ የተሰናዳውን ዝርዝር መረጃ በዜናችን አካተነዋል። ሰዓቱን ጠብቆ ይቀርባል። የአማራ ህዝብ በገታና በተጋነነ የቀረጥ ክፍያ ምሬታቸውን ገልጸዋል። በየትኛው አካባቢ የሚኖረው ህዝብ ነው በገታ የተማረረው? በዚህ ጉዳይ እስፋኖ ምን ምላሽ ሰጠ? ሙሉ መረጃውን በዜናችን አካተነዋል፣ ትሰሙታላችሁ። ብልጽግና የፈራው ደርሶበታል። የፌዴራል ፖሊስ አዛዦችና አባላት ፍጥጫ ገብተዋል። የፌዴራል ፖሊስ አዛዦች የተመረጡ 47 ስፔሻል ሐኪሞችን ማሰሩን ሲገልጹ የፖሊስ አባላቱ በበኩላቸው የሚሉሽን በሰማሽ ገበያ ባልወጣሽ የልቀኛንም የኑሮ ሸክም የሚያስተካክል ደሞዝና ጥቅማጥቅም አክብሩልን፣ የታሰሩትን ሐኪሞችን ፍቱ ሲሉ ተቃውሞ አንስተዋል። ዓለም አቀፍ ተቋማትን ብልጽግናን ተቃውመውታል። ከኋላ ቀር አሰራር ወጥተ ጥያቄዎችን ዘመኑን በሚዋጅ መልኩ ፍታ ሲል ግዙፉ ተቋም ድምፁን አሰምቷል። በዜናችን ሰፊውን ሽፋን ይዞታል። ተሰሙታላችሁ። የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝሩ እናመራለን። በቅድሚያም በሸዋ ግንባር በቀጠለው ተጋድሎ በመራ ቤቴ ቀጠና ፋኖ ድል ተቀዳጀ። ያለፉትን ሰባ ሁለት ሰዓታት በመራ ቤቴ አውራጃ ከባድ ውጊያ ሲያደርግ የሰነበተው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ዛሬም በዚሁ ቀጠና ታላቅ ድል የተቀዳጀበትን ተጋድሎ ማድረጉ ታውቋል። የዕለቱን ተጋድሎ አስመልክቶ ለጣና ቴሌቪዥን መረጃውን ያደረሰን የመሀመድ ቢሆነኝ ኮር ሚዲያና ኮሚኒኬሽን ክፍል የብልጽግናው አገዛዝ ሰራዊት በሁለት አቅጣጫ እንቅስቃሴ በማድረግ ከእንሳሮ ከለሚና ከመራቤት ቤት የዓለም ከተማ የዞንና የወረዳ ካድሬዎችን አጅቦ እንቅስቃሴ ጀመረም። ይህን እንቅስቃሴ ከማድረጉ አስቀድሞ መረጃው ከውስጥ የደረሳቸው የመሀመድ ቢሆነኝ ኮር የደጃ አዝማች ተሰማ እርገጤ ክፍለ ጦር አንዲት ግራር ሻለቃ እንዲሁም የኮሩ ቃኞች ባንድ ላይ በመሆን ጀማ ወንዝ ላይ ደፈጣ በማድረግ ከፍተኛ ጥቃት አድርሰውበታል ብሏል። የመሐመድ ቢሆነኝ ኮር ሚዲያ እና ኮሙኒኬሽን ክፍል አክሎም አናብስቶቹ የደጃዝማች ተሰማ ርገጥ የክፍለ ጦር ሰራዊት በቀጠናው ከፍተኛ ድልን በመቀዳጀት የውጊያ የበላይነት በጠላት ላይ እየወሰዱ ይገኛሉ ሲል የገለጸ ሲሆን በዛሬ ጠዋቱ የደፈጣ ጥቃት ከ15 በላይ የብልጽግና ሰራዊት እርምጃ እንደተወሰደበት ለጣና ቴሌቪዥን የደረሰው መረጃ ያመላክታል። ይህ በእንዲህ እንዳለ የአማራ ፋኖች ሸዋ ጠቅላይ ግዛት እዝ የአማራን ህልውና በማይናወጥ አለት ላይ ለመትከል ከሚታገሉት ዋነኞቹ በሞጃና ወደራ በደማቅ ሁኔታ አስመርቅ ያለው ብሏል። የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ስለ ተመራቂዎቹ በላከልን መረጃ እንዳስታወቀው የአማራ ፋኖች ሸዋ ጠቅላይ ግዛት እዝ ሁለት አይነት ወታደራዊ አደረጃጀቶች አሉት ብሏል። እንደ ኮር ሚዲያና ኮሚኒኬሽን ክፍል መረጃ የአማራ ፋኖች ሸዋ ጠቅላይ ግዛት እዝ የወታደራዊ አደረጃጀቶቹ የመጀመሪያው በሁሉም የሸዋ ቀጠና ተንቀሳቅሶ የሚሰጠውን ወታደራዊ ግዳጅን በአግባቡ የሚወጣ መደበኛ የፋኖ ሰራዊት ሲሆን፣ ሁለተኛ ወታደራዊ አደረጃጀት ደግሞ የአርበኞች ፋኖ አደረጃጀት መሆናቸውን አስታውቋል። መረጃው አክሎም የአርበኞች ፋኖ አደረጃጀት ተልእኮና ሚና ሲገልጽም ወታደራዊ ግዳጆችን ከመደበኛ የፋኖ ሰራዊት ጋር በመሰለፍም ይሁን በተናጠል የሚወጣ ሲሆን፣ ወቅታዊ የአማራ የህልውና ጥያቄዎችን አንግቦ ታግሎ የሚያታግል በሸዋ ጠቅላይ ግዛት ህዝብ ስር ያለ ጠንካራ ወታደር አደረጃጀት ነው ብለዋል። የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ አክሎም ተቋማችን የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ በሁሉም የሸዋ ቀጠናዎች ይህን ጠንካራ የአርበኞች ፋኖ አደረጃጀት እየመሠረተ እያስታጠቀ እያደራጀ በርካታ ታጋዮችን አሰልጥኖ እያስመረቀ ይገኛል። በመሆኑም በዛሬው ዕለት በሞጃና ወደራ ወረዳ በተሰማ ፀዕዳ የሚመራው የሰገነት ብርጌድ አርበኞች ፋኖ በደማቅ ሁኔታ ተመርቀዋል። እነዚህ አርበኞች የአማራን ህዝብ አሁናዊና ቀጣይ ፈተናዎች ብቻ ሳይሆን የትናንት ጠላቶቻችንና የአማራን ህዝብ ጀግንነትም ጠንቅቀው የሚያውቁ በመሆናቸው የትግላችን ዋናዎች ናቸው ብለዋል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ራሱን በከፍተኛ ደረጃ እያሳደገና እያደራጀ ሲሆን ተቋማዊ መዋቅርና አስተዳደራዊ ስርዓትንም እየዘረጋ የሚገኝ ኃይል ነው። በብርቱ የውጊያ ግንባሮች አሸናፊነትን የተለማመዱ የፋኖ ታጋዮችን የፈጠረ መሆኑን የገለጸው ሸዋ ጠቅላይ ግዛት እዝ የተጠኑ ዝነኛና ስኬታማ የሆኑ የከተማ ኦፕሬሽኖችን በብቃት በመወጣትም ከፍተኛ ልምድ ያለው አደረጃጀት መሆኑን ተናግሯል። ወደ ተከታዩ መረጃችን አለፍን። የባዴ ሜልሻና አድማ ብተና በጅምላ ፋኖን ተቀላቀለ። የአማራን ሕዝብ ለመጨፍጨፍ ቀለብ ተሰፍሮለትና ሎጅስቲክ ተጭኖለት ወደ ክልሉ የገባው የኦህዴድ ብልጽግና ሰራዊት በየቀኑ ድጋፍ እያጣና ኃይሉም እየተመናመነ ነው። የኦህዴድ ብልጽግናን ሰራዊት በመንገድ መሪነትና በጥይት ማብረጃነት እንዲያገለግል የተመረጠው የባዴ አድማ ብተናና ሜልሻ በጅምላ እየፈረሰ ይገኛል። በዛሬ ዕለት ብቻ 23 አድማ ብተናና ሚሊሻ ካምፑን ጥሎ ከነሙሉ ትጥቁ የአማራ ፋኖ በጎጃም አንደኛ ክፍለ ጦርን ተቀላቅሏል። የአማራ ፋኖ በጎጃም አንደኛ ክፍለ ጦር ቃል አቀባይ ክፍል ጣና ቴሌቪዥን በላከው መረጃ እንዳስታወቀው ዛሬ ወደ ፋኖ የገቡት 23 የሚሊሻና አድማ ብተና አባላት የኮሎኔል ታደሰ ሙሉ ነብር ጌድና የተቀላቀሉት ብሏል። የአማራ ፋኖ በጎጃም አንደኛ ክፍለ ጦር ቃል አቀባይ ክፍል ጣና ቴሌቪዥን በላከው መረጃ እንዳስታወቀው ዛሬ ወደ ፋኖ የገቡት 23 የሚሊሻና አድማ ብተና አባላት የኮሎኔል ታደሰ ሙሉ ነው ብርጌድን ነው የተቀላቀሉት ብሏል። የአማራ ፋኖ በሁሉም ቀጠና የሚንቀሳቀሱ አደረጃጀቶች ለአድማ ብዝተና፣ ለሚልሻ ለመከላከያ አባላትና ለካድሬዎችም ጭምር ተከታታይ የምረት ጥሪ ሲያደርግ መቆየቱ ይታወቃል። ዛሬ የአማራ ፋኖ በጎጃምን የተቀላቀሉት የሚልሻና የአድማ ብዝተና አባላትም የቀረበላቸውን ጥሪ ተቀብለው መምጣታቸውን ተናግረዋል። የአማራ ፋኖን የተቀላቀሉትን የሚልሻ አባላት አቀባበል ያደረገላቸው የአማራ ፋኖ በጎጃም አንደኛ ክፍለ ጦር አመራሮች በበኩላቸው ከዚህ በፊት በመሰላቸው መንገድ ተሸውደው ላገዛዙ መጠቀሚያ ሆነው ቆይተዋል። አሁን ግን የሕዝብ ሕመም ሲሰማቸውና የፋኖ ትግል አላማውን ሲረዱ በደስታ ተቀበለናቸዋል። ለሕዝባቸው በመታገላቸውም የአማራ ሕዝብ ያመሰግናቸዋል ብለዋል። በእርግጠኛነት ይህ ሁሉ ሀይል ነገ ደግሞ በርካታ እንግዲህ ዛሬ እንዳየነው ከሆነ ከአንድ ጋንታ በላይ ያለ ሀይል ነው የወጣው። ያለምንም ኪሳራ፣ ያለምንም ወጪ ግዴታ ባፈሙዝ ተኩስ ብቻ አይደለም ትልቅ ዋነኛው ስራችን የድርጅቱን ወይም ማዋቅሩ ላይ ያሉትን መሸርሸር ስለሆነ በዚህ ልክ በቀጣይ ሳምንት ደግሞ ከዚህ የተሻለ በርካታ ከነዚህ ጓዶችና አባሎች ጋር ሁናችሁ በርካታ አባሎች ወጣችሁ ከእናንተ ጋር በትግል እንደማያችሁ ተስፋ አድርጋለሁ። መልካም የሥራ ዘመን ይሁንላችሁ። አመሰግናለሁ። የአማራ ፋኖ በጎጃም አንደኛ ክፍለ ጦር ቃል አቀባይ አርበኛ ሀብታሙ የሱፍ ሚልሻና አድማ ብተናዎቹ ፋኖን የተቀላቀሉት ያለምንም ኪሳራ መሆኑን ገልጾ ከ290 በላይ የባዕድ ሚልሻና አድማ ብተና ባለፉት 15 ቀናት ብቻ በተለይም በጎጃም እና በጎንደር ቀጠናዎች ፋኖን ተቀላቅለዋል። ከብልጽግናው ሰራዊት መካከል ደግሞ ከሶስት መቶ በላይ ፋኖን ተቀላቅለዋል። የብልጽግና ጄኔራሎች በተደጋጋሚ ጊዜ ሚልሻና አድማ ብተና ልቡ ከኛ ጋር አይደለም፣ ከኛ ጋር የሚቆዩት የደም ከኛ ጋር የሚቆዩት ደሞዝ እስከከፈልናቸውና መሳሪያ እስካገኙ ድረስ ብቻ ነው እንጂ እኛን አይፈልጉንም ሲሉ በተደጋጋሚ መገምገማቸው ይታወሳል። በብልጽግናው ጄኔራሎች የሚነሳው ተጨማሪ ሀሳብ የአማራ ማህበረሰብ ቄሱ እንኳን ሳይቀር የሚሊሻ አባላትንና ቤተሰቦቻቸውን በጥላቻ ነው የሚያያቸው። ሚሊሻው ለእኛ የማይታመነውን በዚህ ሊሆን ይችላል ሲሉ ተደምጠዋል። በእኩለ ቀን ዜናችን ጄኔራል ማምር ተሰማ ባህር ዳር ላይ ከብአዴን ካድሬዎች ጋር ባደረጉት ውይይት የጠላት መሪዎች እርስ በርስ አለመግባባታቸውና መለያየታቸው ጠቀመን እንጂ የህዝብ ድጋፍና የመዋጋት አቅማቸው እስከባድ ነበር የሚሆንብን ማለታቸውን መዘገባችን ይታወሳል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች መረጃዎቻችን እንደቀጠሉ ናቸው። አሁንም ቆይታችሁ ከኛ ጋር ይሁን። ብልጽግና ለእውነተኛ ድርድር ራሱን እንዲያዘጋጅ አሜሪካ አሳሰበች። የአሜሪካ መንግስት አዲስ አበባ በሚገኘው ኤምባሲው በኩል ዛሬ ባስተላለፈው የሰላም ጥሪ የኢትዮጵያ መንግስት የራሱን ዜጎች በድሮን መጨፍጨፉን አቁሞ ለእውነተኛ ድርድር መዘጋጀት ይኖርበታል ብሏል። ኤምባሲው መልዕክቱን ሁለት ጊዜ በማስተካከል ማውጣቱ ትችት አስከትሎበታል። አምባሳደር ኤርቪን ማሲንጋ የሰጡትን መረጃ ዋቢ በማድረግ መልእክት ያስተላለፈው ኤምባሲው በመልእክቱ ፋኖ ተጨባጭና ሰላማዊ ዓላማዎችን ይዞ እንዲመጣ፣ የኦሮሞ ነጻ አውጪ ሰራዊት ደግሞ ኦሮሚያ ውስጥ ውጊያ አቁሞ በድርድሩ ወደፊት እንዲራመድ ሲል የገለጸ ሲሆን የብልጽግናውን አገዛዝ በተመለከተ ደግሞ የህዝቡን ደህንነት በማስቀደም ሰላማዊ የመፍትሄ ሀሳቦችን መፈለጉን እንዲቀጥል የአሜሪካን አምባሳደር መልእክት አሳስቧል። ይህ የአምባሳደሩ መልእክት ሁለት አወዛጋቢ መልእክቶችን የያዘ ነው የሚሉት የጣና ቴሌቪዥን የዲፕሎማቲክ ምንጭ በመጀመሪያ ደረጃ ፋኖን በተመለከተ ተጨባጭና ሰላማዊ ዓላማ ይዞ ይምጣ ሲሉ ማስተላለፍ የፈለጉት ነገር የአማራን ህዝብ ትግል የካደ ሆኖ እንዳገኙት ገልጸዋል። የፋኖን አቅም በተመለከተም በሰፈር ሽምግልና ችግሩን እንዲፈታ የሚያሳስብ ነው ሲሉ የመግለጫውን ሐሳብ ተችተዋል። ዲፕሎማቲክ ተንታኙ ሲቀጥሉም የፌዴራል መንግስቱ ንጹሐንን በድሮን እየገደለ መሆኑን በመካድ ሰላማዊ የመፍትሄ ሐሳቦችን መፈለጉን እንዲቀጥል የሚለው የኤምባሲው መልእክት የብልጽግናን ወንጀል ለመደበቅ የተደረገ ሸፍጥ መሆኑን ገልጸዋል። ሌላው በኤምባሲው የቀረበው መልእክት ሰላምና መረጋጋትን ለማምጣት ጊዜው አሁን መሆኑን በመግለጽ ኢትዮጵያ ውስጥ ከአራት ዓመታት በላይ ያስቆጠረው ጦርነት በሁሉም ህዝብ ላይ ያስከተለውን ተጽዕኖ መገምገም ወሳኝ ነው ብለዋል። ህዝብን የማስቀደሚያው ጊዜ አሁን ነው ያሉት አምባሳደር ማሲንጋ የተፈናቀሉ ወገኖችን ወደ ቤታቸው መመለስ፣ ልጆችም ወደ ትምህርት ገበታቸው መመለስ እንዲችሉና የጤና አገልግሎት እንዲያገኙ እንዲሁም የትጥቅ ትግል ያስከተለው ስርዓት አልበኝነት እንዲያከትም በሀገሪቱ ውስጥ ለሚካሄዱ ግጭቶች ዘላቂ መፍትሄ መፈለግ እንደሚያስፈልግም አመላክተዋል። ባለፉት አራት ተከታታይ ዓመታት ያለማቋረጥ ከባድ ጦርነት የተካሄደ መሆኑን የገለጸው የአሜሪካ ኤምባሲ በእነዚህ የጦርነት ዓመታት በኢትዮጵያውያን ላይ የደረሰውን ማኅበራዊ ኢኮኖሚያዊና የስነ ልቦና ችግሮችም አስታውሷል። የአሜሪካ ኤምባሲ መልእክቱን ሁለት ጊዜ ነው የለጠፈው። የመጀመሪያውን መልእክት ሲለጥፍ የኢትዮጵያ መንግስት የራሱን ህዝብ በድሮም መጨፍጨፉን አቁሞ ያለ ቅድመ ሁኔታ ለሰላማዊ አማራጭ በሩን ክፍት ያድርግ የሚል ነበር። ይህን መልእክቱን በማስተካከል የኢትዮጵያ መንግስት የጀመረውን የሰላም መፍትሔ መንገድ አጠናክሮ ይቀጥል ሲል ፍጹም ተቃራኒ ሐሳቦችን ለምን መጠቀም እንደፈለገ ግልጽ አይደለም። ይህን የኤምባሲውን በደቂቃዎች ልዩነት የአቋም ዥዋዥ ያስመልክቶ የቀድሞው የአሜሪካ ዜጋ ጅዋር መሐመድ በማኅበራዊ ትስስር ገጹ ባቀረበው ትችት በገዛ ዜጎቹ ላይ በሰው አልባ አውሮፕላን የሚያደርሰውን ጥቃት በፍጥነት እንዲያቆም ያቀረበውን ጥሪ በማስወገድና ያለምንም ሁከት ሰላማዊ መፍትሄ እንዲሰጥ በሚል ግልጽ ያልሆነ ጥሪ በመተካት የውጭ ፖሊሲውን አካሄድ አሳሳቢ ሁኔታ አጋልጧል። ከሥነ ምግባር ግልጽነት ይልቅ ዲፕሎማሲያዊ ምቾትን በድጋሜ መርጧል። ይህ የመንግሥትን ብጥብጥ ሕጋዊ የማድረግ አደጋ ለሚያጋልጥ ለገዡ አካል ግፊት አደገኛ የሆነ ስምምነት ነው። የኢትዮጵያ ሕዝብ እውነትን እንጂ አባባሎችን አይፈልግም። አሜሪካዎች በኢትዮጵያ የሚሆነውን መሬት ላይ ያለውን እውነታ ያውቃሉ። በሰው አልባ አውሮፕላን በራሳቸው መንግስት እየደረሰባቸው ያለውን ጥቃት አሁንም የሰውት እየቀጠፈ ነው። ሌላ ማስመሰል ሰላምን አያመጣም፣ ተጎጂዎቹን ያጠፋልና ወንጀለኞችን ያበረታታል ሲል መልእክቱን አስፍሯል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች፣ የዛሬ ግንቦት 15 ቀን 2017 ዓ.ም ጣና ዜናችን አሁንም እንደቀጠለ ነው። እገታና አላስፈላጊ ቀረጥ እንዳስመረራቸው መንገደኞች ተናገሩ። በአማራ ክልል የተለያዩ አካባቢዎች በተሽከርካሪና በተጓዦች ላይ የሚደርሰው እንግልት ከጊዜ ወደ ጊዜ እየባሰ መምጣቱን ምንጮቻችን ለጣና ቴሌቪዥን ገልጸዋል። ምንጮቻችን በጉዳዩ ዙሪያ ለጣና ቴሌቪዥን ሲናገሩ ከቦታ ቦታ በነፃነት ለመንቀሳቀስ ተቸግረናል፣ እገታና ዝርፊያ የዕለት ከዕለት ተግባራት ናቸው፣ በዚህም ነዋሪዎቹ በሰቀቀን ጉዞ ከማድረግ ታቅበው ይገኛሉ ሲሉ ገልጸዋል። የድርጊት በማን እንደሚፈጸም እንዲገልጹልን የጠየቅናቸው ምንጮቻችን እገታዎቹ እየተፈጸሙ ያሉት በሁሉም ቀጠናዎች ቢሆንም በተለይ አማራን ሕዝብ ለመጨፍጨፍ የተሰማራው የብልጽግና ሰራዊት በማይንቀሳቀስባቸውና የራሳችን ወገን የሆነው ፋኖ በሚንቀሳቀስበት ቀጠናም ተመሳሳይ እገታና ዝርፊያ ይፈጸማል። ይህ መሆኑ ደግሞ ግራ አጋብቶናል ብለዋል። ምንጮቻችን አክለውም በሁሉም የክልሉ አካባቢዎች የድርጊት ቢኖርም በጎጃማዊ ዞን እንጅባራ፣ ዳንግላ እንዲሁም ከባህር ዳር ሞጣ፣ ጉምደወይን ከባህር ዳር ደብረ ማርቆስና ደጀን አላስፈላጊ የኬላ ዘረፋና እገታ የሚፈጸምባቸው ናቸው ሲሉ ሹፌሮች ለጣና ቴሌቪዥን በላኩት መረጃ ገልጸውልናል። በሌላ በኩል በጎንደር ቀጠና ከጎንደር መተማ፣ ሽንፋ፣ ቋራና ሌሎች አካባቢዎች በተመሳሳይ ችግሩ በከፋ ሁኔታ ይስተዋላል ያሉት ምንጮቻችን ከባህር ዳር አዲስ ዘመን፣ ጣራ ገዳም፣ ቁልቋል በርና ማክሰኝት የሚጓዙ መንገደኞችም የዚህ ችግር ሰለባ ናቸው ተብሏል። በዚሁ በጎንደር ቀጠና ከወረታ ደብረታቦር መስመር ሲጓዙ ከሰሞኑ ስድስት አሽከርካሪዎች አለም ሳጋ ላይ ታፍነው መወሰዳቸውንና ከፍተኛ ገንዘብ መጠየቃቸውን የአሽከርካሪዎች ቤተሰብ ለጣቢያችን ገልጸውልናል። ይህን ድርጊት ማንፈጸመው ስንል የጠየቅናቸው ምንጮቻችን በአካባቢው በክፍለ ጦር ደረጃ የተደራጁ የፋኖ ኃይሎች አሉ፣ ነገር ግን አቤቱታ ስናቀርብ ሊቀበሉን አልቻሉም ብለዋል። በዚሁ በደቡባዊ ጎንደር ቀጠና ከስቴ ባህር ዳር ከአንዳቤት ባህር ዳርና ከስቴ አንዳቤት ባሉ መስመሮች እገታ ብዙ ባይስተዋልም ከመጠን በላይ የኬላ ዝርፊያ እንደሚፈጸምባቸው ተጓዦችና አሽከርካሪዎች ለጣና ቴሌቪዥን ገልጸዋል። በዚህ ቀጠና ወደ ክልሉ ከተማ ባህር ዳርና ወደ ደብረ ታቦር ለለስንቅ እንኳን ጭነን ለመግባት ተቸግረናል ያሉት ምንጮቻችን የችግሩን ስፋት ሲገልጹም በአንድ ጉዞ ብቻ ሶስት ቦታ ላይ እንቀረጣለን። በዚህም ለአንድ ኩንታል ጤፍ አንድ ሽብር ካልከፈልን ማለፍ አንችልም። ለምሳሌ ከስቲ አንዳቤት ተነስተው ወደ ባህር ዳር ተጓዦች ሲገልጹ ልጫ፣ ጣና ግላውዲዮስና ጎንባት በአጠቃላይ በሶስቱም ቦታዎች በእያንዳንዳቸው አንድ ሺህ ብር ከፍለን ነው ባህር ዳር የምንገባው። ከዚህም ባለፈ አሽከርካሪውም ቀረጥ ስለሚከፍል የትራንስፖርት ከኛ ላይ ይጨምርብናል። በድምሩ ለአንድ ኩንታል የምግብ እህል እስከ 3500 ብር ከፍለን ነው የምንደርሰው ሲሉ እየደረሰባቸው ያለውን የአደባባይ ዝርፊያ አቤቱታቸውን ለጣቢያችን ገልጸዋል። ጣና ቴሌቪዥን ከቦታው ባደረጋቸው ማጣራት የኬላ ክፍያው ተተምኖ ተፈጻሚ መሆኑን ያረጋገጥን ሲሆን አንድ ቦታ ላይ የከፈለ ተጓዥ ሌላ ቦታ ላይ ያለመክፈል መብት ቢኖረውም አንዳንድ ቦታ ላይ በህገ ወጥ መንገድ ይቀበሏቸዋል ሲሉ በአካባቢው የሚንቀሳቀሱ የፋኖ ኃይሎች ገልጸዋል። ዝርፊያና እገታን አስመልክቶ ጣና ቴሌቪዥን ከዚህ ቀደም በተደጋጋሚ መዘገባችን ይታወሳል። በመጨረሻም የፌዴራል ፖሊስ አመራሩና ሰራዊቱ ፍጥጫ ገቡ። የጥቅማ ጥቅም ጥያቄ ባነሱ የጤና ባለሙያዎች ላይ የብልጽግናው ፌዴራል ፖሊስ እስር መፈጸሙን አምኖ 47 ስፔሻል ሐኪሞችን ለይቶ ማሰሩን ገልጿል። ወዲህ ደግሞ የፌዴራል ፖሊስ አባላቱ የኑሮ ውድነት እኛንም ፈትኖናል፣ የሀኪሞቹ ጥያቄ እኛም ጥያቄ ነው ሲሉ ከአዛዦቻቸው ጋር ተፋጠዋል። የፌዴራል ፖሊስ አባላት አሁናዊ የኑሮ ውድነቱን አስመልክቶ ሲናገሩም የፌዴራል ፖሊስ የሐኪሞቹን የዳቦ ጥያቄ ለማፈን ከመሯሯጥ ይልቅ እኛ የኮሚሽኑ አባላት የባሰ ችግር ውስጥ እንዳለን አውቆ መፍትሄ እንዲፈልግልን ሲሉ ጥያቄያቸውን በሚዲያ በኩል አስተላልፈዋል። እዚህ የተነሳም በርካታ የፌዴራል ፖሊስ አባላት ከአዛዦቻቸው ጋር መፋጠጣቸውን ገልጸው ከዚህ በላይ ለማንም ስልጣን ማስጠበቂያ ስንል ከህዝብ ጋር አንጣላም ብለዋል። የብልጽግናው አገዛዝ በሚከተለው የተሳሳተ የኢኮኖሚ ፖሊሲ በስንቀፈጅ ፕሮጀክቶቹ በጦርነትና በከፍተኛ ገንዘብ አባካኝ ሙሰኛነቱ የተነሳ የህዝብ ኑሮ ከቀን ወደ ቀን እየተባባሰ ይገኛል። በተለይም የመንግስትና የግል ድርጅት ተቀጣሪው ኑሮውን መግፋት ፈተና ሆኖበታል። ይህን ተከትሎም በመጀመሪያ የጤና ባለሙያዎች ጥያቄ ሲያቀርቡ፣ ቀጥሎ መምህራን ጥያቄ አቅርበዋል። እንደ ጣና ቴሌቪዥን ምንጮች ደግሞ ፌዴራል ፖሊሱም የጤና ባለሙያዎች ጥያቄ እኛም ጥያቄ ነው ብለው ከተነሱ ቀናት ተቆጥረዋል። የከተማ መጽሄ ማስነሳት አቅም አለው የተባለው የጤና ባለሙያዎች ንቅናቄ ያስጨነቀው የብልፅግናው አገዛዝ በሚዲያ በካድሬና በጸጥታ ኃይሉ በኩል ዛቻና ማስፈራሪያ እያደረሰ ሲሆን ፌዴራል ፖሊስም መንግስትን በኃይል ለመናድ ነው እንጂ የኢኮኖሚ ጥያቄ አይደለም ያነሱ ሲል በጤና ባለሙያዎች ላይ ተዘባብቷል። በጥቅማ ጥቅም ጥያቄ አሳብ ቦታ አካሚን ለመበደል እያደረጉ ነው ብሎ በመወንጀልም 47 ስፔሻል ሐኪሞችን ለይቶ ማሰሩን ይፋ አድርጓል። ምንም እንኳን ፌዴራል ፖሊስ በተቋም ደረጃ ይህንን መረጃ ያውጣ እንጂ የተቋሙ አባላት ግን የመምህራኑንና የጤና ባለሙያውን ንቅናቄ እንደሚቀላቀሉት ተናግረዋል። ይህ መሆኑ ደግሞ ለብልጽግና አገዛዝ የበለጠ ከባድ እንደሚሆንበት ይጠበቃል። አስቀድሞም ቢሆን ስጋት የገባው ስርዓቱ ፖሊሱና መከላከያው እንዳያምፅ ምን እናድርግ ብሎ በደህንነትና የሰላም የጋራ ግብረ ኃይሉ አማካኝነት የስጋት ጥናት ማስጠናቱን መዘገባችን ይታወሳል። ይህ በእንዲህ እንዳለ የብልጽግናው ስርዓት ሐኪሞች ላነሱት ጥያቄ እስርና ድብደባ መፍትሄ ስለማይሆን ያሰራቸውን ፈቶ በድርድር ጥያቄያቸውን ይመልስ ሲል አምኒስቲ ኢንተርናሽናል አስታውቋል። አምኒስቲ ዛሬ ባወጣው መግለጫው ምንም አይነት የመፍትሄ አቅጣጫ ሳይያዝ የሥራ ማቆም አድማው ሁለተኛ ሳምንቱን የያዘ ሲሆን ይህም በመላው አገሪቱ አስፈላጊ የሆነው የጤና ዘርፍ አገልግሎት ላይ ከፍተኛ መስተጓጎል አስከትሏል። መንግሥት በመላው አገሪቱ ያሉ ታካሚዎችን የጤና አገልግሎት የማግኘት መብት በእጅጉ የሚገድበው ቀውስን የበለጠ ማራዘም የለበትም። መንግሥትና የጤና ባለሙያዎች በጋራና ገንቢ በሆነ መልኩ በድርድር ይህንን ችግር ሊፈቱ ይገባል፣ በድርድር ይህንን ችግር ሊፈቱት ይገባል፣ የምስራቅና ደቡብ አፍሪካ ዳይሬክተሩ ታይገሬ ቻጉታ አሳስበዋል። ዳይሬክተሩ ታይገሬ ቻጉታህ አክለውም በጭካኔ ለማፈንና ይህንን ለማሳየት ጊዜው አይደለም፣ በማለት የብልጽግናውን አገዛዝ ኋላ ቀር አካሄድ የተቹ ሲሆን ከዚህ ይልቅ ባለሥልጣናቱ እነዚህን ችግሮች ለመፍታትና የጤና አገልግሎቶችን እንደገና ለማስጀመር ወደ ድርድር ጠረጴዛው ሊመጡ ይገባል ሲሉ አጽኖ ሰጥተው ተናግረዋል። የጤና ሚኒስትር ዴታው ዶክተር ደረጀ ደጉማ በበኩላቸው ሐኪሞች አድማቸውን አቁመው የመንግስትን ጥሪ ተቀብለው ወደ ስራ የማይመለሱ ከሆነ የሙያ ፈቃዳቸውን እንቀማለን ማለታቸው ይታወሳል። ይህን ዛቻ ተከትሎም የጤና ባለሙያዎች በተለያዩ የማህበራዊ ትስስር ገጾቻቸው እየወጡ ፈቃዱን ውሰዱ ሲሉ ገልጸዋል። የኮሪደር ልማት ነው ሲባል ሰው ንቅል ብሎ ዳርዳር ወጣላችሁ። በምትፈልጉት መንገድ ሰራችሁት። ስትፈልጉ አንጥፋችሁ ብሉበት፣ ስትፈልጉ ሳይክል የቦሌ መንገድ አበቦች ከአስራ አንድ ሰዓት ተኩል ጀምሮ በቂ ውሃ ይጠጣሉ። የአዲስ አበባ ሕዝብ በሳምንት አንድ ቀን ንጹህ ውሃ አያገኝም። ሶኬ ብለን ትተናል። ለመድ ነው። አዲስ አበባ ሌሊቱ ሙሉ ስታብረቀረቅ ታድራለች። የአዲስ አበባ ሕዝብ ግን መብራት አያገኝም፣ ይከፍላል፣ የመብራት ይከፍላል። ለመድ ነው። የማይለመድ ጥያቄ ሲነሳ ማሰር ምን ማለት ነው? ረሃብ አይለመድም። ረሃብ ሊለመድም አይችል ነገር ነው። የተማረ ሰው ልጆቼን ማስተዳደር አልቻልኩም፣ በኪራይ ከፍዬ መኖር አልቻልኩም፣ እርቦኝ ያለ በቀን አንዴ መብላት አልቻልኩም ያለ ሰው ማሰር ምንድነው ፖይንቱ? ያውም የተማረ በቀበሌ ተገፍቶ ተጎትቶ በንግግር ብቃት በምናምን ብቃት ተብሎ ወንበር የተሰጠው ሰው አይደለም። የተማረ እድሜውን ለትምህርት የከፈለ ምን ማለት ነው? የሙያ ፈቃዳችሁን እንቀማለን አ ማለት የጤና ጥበቃ ውስጥ ያላችሁ ይህንን መግለጫ ያወጣችሁ ሰዎች እኮ ሕክምና ተምራችሁ እዛ ጋር የደረሳችሁ ናችሁ፣ አይደል? የሙያ ፍቃድ ፍቃድ ነው እዚህ ድረስ ያቆያችሁ፣ ወይስ የሙያ ፍቅር ነው እዚህ ጋር ያደረሳችሁ? የሙያ ፍቅር ነው ሌሊቱን ሙሉ ፔሽንቶቻችሁን ስታዩ፣ ስለ ፔሽንቶቻችሁ ስትጨነቁ፣ ኮንሰልት ስታደርጉ እንድታድሩ የሚያደርጋችሁ ወይስ የሙያ ፍቃድ ነው? ተሳስታችኋል። የሙያ ፍቃድ አይደለም። ይሄን ሁሉ ሐኪም ይሄን ሁሉ አመት ዋጋ እየከፈለ እዚህ ሙያ ላይ እንዲቆይ ያደረገው የሙያ ፍቅር የሙያ ስነ ምግባር እንጂ የሙያ ፍቃድ አይደለም። ይሄ ጠፍቷችሁ አይደለም። የሙያ ፍቃዳችሁን እንቀማችኋለን እያላችሁም ምትፎክሩት አይደል? የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ የዛሬ ግንቦት 15 ቀን 2017 ዓ.ም እትም ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው የጣና ቴሌቪዥን ወቅታዊ ቃለ ምልልሶች፣ ዜናዎችና ትንታኔዎች እንዲደርሷችሁ የዩቲዩብ ቻናላችን በቋሚነት ሰብስክራይብ እያደረጋችሁ ወዳጅ እንድትሆኑ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር